ዘመናዊ ነን ስንል ዘመኑን የዋጀን ነን ስንል አልተሳሳትንም። እውነትም ዘመኑ የደረሰበትን እብደት፣ ሌላው ዓለም ላይ የሚታየውን የሰውነት መበስረስ፣ ሙስና እኛም ተቀብለን በአባቶቻችንና በአባታችን ስርዓት ላይ በአባትነት ሚናው ላይ አመፀናልና በእርግጥም ዘመናዊኖች ነን። ዘመናዊ፣ ዘመኑን የዋጀን፣ ዘመኑን የመሰልን አመፀኞች ነን። ነገር ግን ዘመናዊነት ማለት ምን ማለት ነው? ዘመናዊስ ማን ነው? ወንድም አለም ከዛ በፊት ዮጊ የገላ ሳሙና ዮጊ የገላ ሳሙና ለአለፉት ስድስት ዓመታት ሳዘጋጁ ስታጠብበት የነበረ ሳሙና ነው ኤደብል ኮኑ ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ ከዛ ባሻገር ግን ሳሙናችን ቆንጆ ፋንሲ እንዲሆን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም ይህንም ማለት ምንድን ነው ብርካቲ እንዲኖረው ተብሎ አረፋ እንዲያወጣ ተብሎ ረጅም ጊዜ እንዲያገለግል ተብሎ ቶሎ እንዲደርቅ ተብሎ የሚገባበት ኬሚካል የለም ከዚህም የተነሳ በነዛ ኬሚካሎች ቆዳችን ላይ ሊደርስብን የሚችለውን መንጣት መገርጣት የፀጉር መከርቸፍ ማስቀረት ይችለናል በዚህ ከታጠብን በኋላ ቆዳችን ወይም ፀጉራችን ተፈጥሯዊ ወዙን ወዲያው እንዲመልስ ወዲያው የሚመልስ ሆኗል። እኛ እንደተጠቀምንበት፣ አንተም እንደተጠቀምበት እንጋብዛለን። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ አስቀምጠልህና አዲስ አበባ ውስጥ ሜክሲኮ አካባቢ ኮሜርስ በተለምዶ የሚባለው አካባቢ ማግኘት ትችላለህ። ወስደህ መጠቀም ትችላለህ። አንተም ሆንኩ ወዳጆቼ ቤተሰቦችህ እንድታተፉበት፣ እኛ እንደተጠቀምነት እንድትጠቀሙበት እንመክራለን። ከዛ ባሻገር ግን በዚህ ዩቲብ ቻናል በትውልዳችን ውስጥ በተለይም ደግሞ በወንዶቻችን ዘንድ እየጠፋ የመጣውን ተፈጥሯዊ ወንዳ ወንድነት አባታችን የሰጠን ወንድነት መክሊቱን እንዲያንሰራራ ፖዚቲቭ የሆነ ገንቢ የሆነ ተጽዕኖ መፍጠር ትችላለህ። የዛ ተካፋይ መሆን ትችላለህ ማለት ነው። እንግዲህ ዘመናዊነትን በተለያየ ጊዜ እያነሳን ልናወራበት ልንጨዋወትበት እንችላለን። ምን ማለት ነው ዘመናዊነት ሲባል? አሁን የሚታየው ዘመናዊነት ምንድን ነው? ቅጥ አምባሩ የጠፋው ማህበረሰባችን ከየት የመጣ ነው? ከየት የመጣ ነው? ስርዓትን ምግባርን ግድ የሚል ብልሹ ስነምግባርን ብንሹ ብልሹ ግንኙነቶችን የሚገስጽ ሰው ለምን አጣን? በተለይም ደግሞ በተለይም ደግሞ ይህ ይህ አባታዊ የሆነ ስጦታው አባታዊ የሆነ ግዴታው የሆነ ከሰማዩ አባታችን የተቀበል ነው ሚና ከአባቶቻችን ዘንድ ለምን ጠፋ? ለምን እንደዚህ የሚል የሚገስጽ የሚመክር አባት ለምን አጣን? በእርግጥ የሚመክር አባት የሚገስጽ አባት አላጣንም። ግን አብዛኛው የሚመክረውና የሚገስጸው አባት ወዳደረው ነው አደለ ጉልበት ላላቸው ስልጣን ላላቸው ገንዘብ ላላቸው ግለሰቦች ወይም አካላት አድሮ የሚገስጽ የሚመክር እንጂ እውነት በሆነው በእውነተኛው ቃል የሚመክር የሚገስጽ አለመሆኑ ነው እንጂ አባቶች አልጠፉም፣ ለስም አባቶች የሚባሉ ስለዚህ፣ ዘመናዊነት ማለት ምን ማለት ነው? ዘመኑን የዋጀ ማለት እንደዚህ ነው ማለት ነው። ዘመኑን የዋጀ ኑሮ፣ ዘመኑን የዋጀ አባትነት፣ ዘመኑን የዋጀ እረኝነት ሲባል ይሄ ማለት ነው። ስነ ምግባርን፣ ስነ ምግባር ብሉሽነትን የሚፈቅድ ነው ማለት ነው። ቅጥ ማጣትን የሚፈቅድ ነው ማለት ነው። የዛ ተባባሪ መሆን ማለት ነው። ዘመናዊነት ማለት ጊዜውን የሚመስሉ ማለፍ ማለት ነው ወይንስ እችን ሀገር የገነባ እችን ሀገር የገነቡ ህዝቦችን የያዘ ይዞ የቆየ ያስቀጠለ ዝናዋን በዓለም ደረጃ የናኘ የትኛውንም የፊደልም ሆነ የቋንቋም ሆነ የኪነ ህንፃም ሆነ የሌሎችም ማህበራዊ እሴቶች ገንቢ፣ ጠባቂ፣ አስቀጣይ፣ አቀጣጣይ የነበረው ያንን ስርዓት ይዞ መጥቶ ከጊዜው ጋር ማለፍ፣ በጊዜው ውስጥ ማለፍ፣ ጊዜውን ማሳለፍ፣ ያንን ስርዓት እንደያዘ እንደጠበቀ ቆይቶ መቀጠል የትኛው ነው ዘመናዊነት? በዛ ከዓለም በወረስ ነው ወጀብ ተጠርንጎ መጥፋት፣ እሱን አድንቆ ተከትሎ መሄድ ወይንስ የነበረውን የተገነባውን ነገር ጠብቆና አስጠብቆ? እሱን በማስጠበቅ ሂደትም ራሱ እየተጋደሉ መከራን እየተቀበሉ ማለፍ ስለ እሱ መከራ ጽዋን እየተቀበሉ ለልጆች እያስተላለፉ ለልጆች እያቀባበሉ መቀጠል የትኛው ነው ዘመናዊነት ወንድም አለም ለአንተ ዘመናዊነት እንዴት ትገልጸዋለ አሁን ያለንበት ህይወት ዘመናዊ ህይወት ነው ማለት ነው እስቲ አስተያየታችሁን በሀሳብ መስጫ ውስጥ ሳጥን ውስጥ አስቀምጡልኝ ያው ከተለያዩ ሰዎች ጋር እንገናኛለን። በተለይም ደግሞ በፍኖተ አባወራ ስልጠና በፍኖተ አባወራው መንገድ ስልጠና ጋር ተያይዞ ከተለያዩ ልጆች ጋር እንገናኛለን እና በዚህ ጉዳይ ላይ እንሟገታለን፣ እንከራከርበታለን። መሟገት፣ መከራከር ጥሩ ነው። የተለያዩ እይታዎችን እናገኝበታለን። ግን ዘመናዊነት ምንድን ነው? አሁን የምናየውስ የሥነ ምግባር ብሎሽነት ከየት መጣ? ከእያንዳንዳችን ቤት የወጣ አይደለምን? አሁን የምናየውን የስነ ምግባር ብልሹነት በዘመናዊነት ስም የመጣ የስነ ምግባር ብልሹነት እንቶኒ አበላሸብን፣ እንቶኒ አደረገብን፣ እንቶኒ አደረገብን እንላለን እንጂ እኛ ለነዛ ስነ ምግባር ለነዛ ብልሹ ስነ ምግባሮች ምን ያክል አስተዋጽኦ እንዳደረግን አስተውለኗል? እነዛ የስነ ምግባር ብልሽነቶች በቤታችን እንዳይፈጸሙ፣ እንዳይጠበቁ፣ እንዳይቀጥሉ፣ እንዳይጀመሩ ለማድረግ ምን ያክል ዋጋ ከፍለናል። ብዙዎቻችን በነዛ ስነ ምግባር ብልሹነቶች ማህበረሰባችን ከመጥፋቱ በፊት መነሻቸው የሆነ የራሳችን ቤት ውስጥ ለማጥፋት ለማዳፈን ምን ያክል ዋጋ ከፍለናል። አዎ ይህን ነው የምላችሁ፣ ሰው ላይ ጣት መቀሰር አይደለም፣ ወይም ደግሞ ተገቢ ነው ብሎም ከጠፉት ጋር መጥፋት አይደለም። ተገቢ ነው ብሎ የጠፉትን እንተዋቸው ግን ይሄ ዘመናዊነት መጥቶ ነባር ትውፊት ባህላችንን ኢትዮጵያዊ እሴታችንን የመከባበረ የመዋደድ እሴታችንን ፈሪያ እግዚአብሔርን የነበረ እግዚአብሔርን የሚፈራ ማህበረሰባችን ምን አጠፋብን ብላችሁ ለምታስቡ ለምትጨነቁ ሰዎች ዘመናዊነት ማለት ምንድን ነው? ይህን ነገር ያጠፋብን እንቶኔ ነው እንቶኔ ነው ከማለት በፊት እናንተ ምን አድርጋቸዋል? እኛ ምን አድርገናል? እኔ ምን አድርጌያለሁ በቤቴ ውስጥ ሥርዓት አልበኝነት እንዳይኖር እስከ መጨረሻው ሀቅታ ድረስ ታግያለሁ። ያ ከአያት ከቅድም አያቶቻችን ተቀባብለን የመጣ ነው። እግዚአብሔርን መፍራት፣ ሰውን ማፈር፣ በሥነ ምግባር መኖር እንዲቀጥል እኔ በቤቴ ምን አድርጌያለሁ? አንተ በቤቴ ምን አድርገሃል? በተለይም ደግሞ ይህንን የመጠበቅና የማስቀጠል ግዴታ ያለባችሁ ወንዶች፣ አባቶች ባሎች የቤት መሪዎች እረኞች፣ ምን አድርጋቸዋል? አይ ምንም ማድረግ እኮ አይቻልም። አሁን እኮ በቃ ጊዜው ያመጣው ነው። ምንም ማድረግ አይቻልም። እንደ ጊዜው ሆኖ ማለፍ ነው። እንደ ጊዜው ሆኖ ማለፍ ነው። ጊዜው ያመጣው ነው። ጊዜው በቃ የኛ ተራ አይደለም። አሁን ተራው የሴቶች ነው፣ በጣም በሚያሳፍር ደረጃ። ጊዜው የኛ አይደለም፣ ጊዜው የእነ እንቶኒ ነው የሚሉ የሃይማኖት አባቶች ሲመጡ በጣም ያሳፍራል። ዋጋ ከፍለው በነፍስ በስጋቸው ተወራርደው ከቅድመ አያቶቻቸው የመጣን የተቀባበሉትን የተቀበሉትን ትውፊት ማስቀጠል የሚገባቸው ስለ እውነት የቆሙ ዓለምን የካዱ ለዓለም የሞቱ አባቶች ምን እናድርግ እንግዲህ፣ አሁን ደግሞ ተራው የእነንተ ሆኔ ነው፣ የእነንተ ሆኔ ነው ብለው በአፍጢማቸው የሚደፉ ሆኖብናል። ስለዚህ ምድር የሚሻለው የሚሻለው ከራስ መጀመር ነው። ራስ ግን ማስተካከል ነው። ከራስ ቤት መጀመር ነው። ዘመናዊነት ይሄ አይደለም። ዘመናዊነት በአፍጢም መደፋት አይደለም። ዘመናዊነት ከመጣው ከነፈሰው ጋር አብሮ መንጎድ አይደለም። ዘመናዊነት ሆዳደር መሆን አይደለም። ዘመናዊነት ለሆዳችን ለሆዳችን ስንል ለሆድ ሲባል ከጊዜው ጋር ተስማምቶ ተሞዳምዶ ማደር አይደለም። በአፍጢም መደፋት አይደለም ካልክ ዋጋ ከፍለህ ማስቀጠሉን መቻል አለብህ። ማስቀጠል መቻል አለብህ አለበለዚያ እስቲ ጎንበስ ብለህ ልጆችን እያቸው፣ ታናናሾችን እያቸው። ምን አይነት ተስፋ ነው ትተህላቸው የምትሄደው? ወንድም አለ፣ ምን አይነት ሌጋሲ ነው ትተህላቸው የምትሄዱ? ምን ልትላቸው ነው? በሞተ አልጋ ላይ ስትሆን ምን ልትላቸው ነው? የትኛው ሞከርክ ልትላቸው ነው? ወይንስ ያን ጊዜም በሞተ አልጋ ላይ፣ ልክ አሁን ጠንካራ በሆንክበት ጊዜ እንደምታሳብበው ያን ጊዜም እነንቶን የሚባሉ ሰዎች፣ እነንቶን የሚባል ጠላት፣ እነንቶን የሚባሉ ሰዎች እነሱ ናቸው እንደዚህ ያደረጉን እና ምን አደረግክ አባዬ? አንተ እኔ ምን አደረግኩኝ? ቆሜ ስነፋረቅ ነበረ ሳለቅስ ነበረ። እባክ ይህንን መከራ አርቅልኝ ብዬ ለመነፋረቅ፣ ለመነፋረቅ፣ ሴቶቹ፣ ሕፃናቶቹ፣ አረጋውያኑ፣ ሕፃናቶቹ፣ አረጋውያኑ፣ ሌሎቹስ መቻነሱ፣ ለማልቀስ፣ ለማልቀስ ካንተ የሚጠበቀው ይህንን ክፉ እርግማን፣ ይህንን ክፉ የጠላት ስራ ሴራን በለው ከትውልዴ እንዴት አረቃለሁ ቢያንስ እኔ ዋጋ ከፍያለሁ፣ እኔ መከራ ይቼበታለሁ፣ እኔ ተሰቃይቼበታለሁ። ነገር ግን ለልጆቼ፣ ለሚቀጥለው ትውልድ፣ ለታናናሾቼ ይሄ መቀጠል የለበትም። ቢያንስ ይህን ስራ ጀምር። የላቸው ሊድ ከመከራ ነፃ የሆነ ኑሮ እንዲኖሩ አይደለም መከራ የተለየው ኑሮ እንዲኖሩ አይደለም። እንደዛ ብለን አናስተምራቸውም፣ እንደዛ ብለን አንነግራቸውም፣ አናሳያቸውም፣ ልናሳያቸው አንችልም። እሱ ከሆነ መዋሸት ነው። ነገር ግን ቢያንስ እነሱ በጊዜያቸው ከኛ ለነሱ የተቀመጠ የዘገየ ከኛ ለነሱ ያደረ ስንቅ፣ የመከራ ስንቅ ሳናስቀምጥላቸው እነሱ በጊዜያቸው በወቅቱ የራሳቸውን መከራ፣ የራሳቸውን ፈተና፣ የራሳቸውን ጦርነት እንዲጋጠሙ እናደርጋቸዋለን። ለዛ እናዘጋጃቸዋለን። ትጥቁንም እናስታጥቃቸዋለን፣ ስንቁንም እንሰጣቸዋለን። አሁን ግን የማየው እንደዛ አይደለም። አሁን ግን እየሆነ ያለው እንደዚህ አይደለም። በተለይ ክርስቲያኑ ማህበረሰብ ላይ የወጣለት የወጣለት አልጫ፣ አልቃሻ፣ ነፍራቃ፣ ሰበበኛ እየሆነ ነው። ነገሌ ነገሌ፣ አንተ ምን አደረግ፣ አንተ ምን ትሰራለህ? ምን ትሰራለህ? ምን እየሰራው አለፍኩኝ ብለ ለልጆች ልትነግራቸው ነው? ሳለቅስ ዩቲዩብ ላይ ወጥቼ ሳለቅስ ነበረ፣ ስነፋረቅ ነበረ ሶዛት ብዙ ሰው እንዲያይልኝ፣ ግዴታዬን ተወጥቻለሁ ለማለት አልቀሼ ግዴታዬን ተወጥቻለሁ ለማለት ነው ወይ እንደዛ አይደለም እንደዛ አይደለም። ታቅዶ ታስቦበት ይህን ነገር ምን እንዴት አድርገን እንቀልብሰው ተብሎ አንተ ጀምረህው ልጆች መቀጠል አለባቸው እንደ ከታሰበ በአንተ ጊዜ በአንተ ባንተ እድሜ ሁሉም ነገር ተጠናቆ አገር ሰላም ሆና ወደ ነበረችው ትመለሳች። በቃ እንደዚህ ስንታገል ከጨለማው ዓለም ጋር እኮ ስንዋጋ ስንታገል ነው የምንቀጥለው። እኛም እድሜያችን ያልፋል። አባቶቻችንም እንደዛ ሲታገሉ አልፈዋል። ልጆቻችንም እንደዛ ሲታገሉ ይቀጥላሉ። በዓለም ሳላችሁ መከራ አለባችሁ ተብለናል፤ እንጂ ጠላት ወራሪን የታገሉት ያጠፉት አባቶቻችን አያቶቻችን የሆነ ቦታ ላይ ብትሄድ ያኛውን ጠላትና ያኛውን ወራሪ ያጠፉ ማለት ቀጣይ ዓመት ወይም ከሀያ ዓመት በኋላ ከሰላሳ ዓመት በኋላ ከአርባ ዓመት በኋላ ሌላ ወራሪ አይመጣም ማለት አይደለም። ለልጆቻቸው ግን ይህንን ሊጋሲ ተዋሉ። እሱም ምንድነው ጠላት ሲመጣ ሀገር የሚወር ሚስቶቻችሁን የሚቀማ ልጆቻችሁን በባህርነት የሚነዳ ጠላት ሲመጣ በሕይወታችሁ ተወራርዳችሁ ትመልሱታላችሁ እንደኛ ብለው ያንን ሌጋሲ ሰጥተዋቸዋል። እነሱም ደግሞ ያንን ሌጋሲ ይቀጥላሉ እንጂ ደርቡሾችን ያስወጡ ጠላቶች ወይም ደግሞ አጼ ዮሐንስ በወቅቱ ሲታገሉ ከዛ በኋላ የአድዋ ጦርነት አይመጣም ብለው አይደል? ከዛ በኋላ እንዳድዋ አይነት ጦርነት እንዳይመጣ ብለው አይደለም። ማድረግ አይችሉም፣ ማድረግ አይችሉም። ግን ሲዋጉ ይህንን ሌጋሲ ያስቀጥላሉ። ምን አይነት ሌጋሲ? የእኛን ትውፊት ከቀድሞ ከቅድማያት ከአያት ጀምሮ ስንቀባበለው የነበረውን ትውፊት፣ ባህል፣ ወግ እሴት በሕይወታችን ተወራርዶ የማቆየት ቆሞ የማልቀስ የማላዘንና የመነፋረቅ ባህልን አልወረስም። እንደዚህ አይነት እሴት አልሰጡንም አባቶቻችን። ቆርጠው ጨክነው እነግርሻለሁ፣ ራስሽን ጠብቂ፣ የልጆችን ያዥ፣ እኔ ወደ ግንባር መሄዴ ነው። በሀገሬ በሃይማኖቴ በሚስቴ በልጆቼ የመጣጣላት ምቶብኛል፣ መሄዴ ነው። ከተመለስኩ ተመለስኩኝ ካልተመለስኩ መድኃኒያለም ያውቃል። እንደዛ ብለው ጦር ሜዳ ይሄዳሉ ነበረ። አሁን የተያያዘው ነገር ግን መነፋረቅ፣ ማላዘን። ያው ይሄ ቻናል ትልቁ ዓላማ መነፋረቅ አይደለም። መነፋረቅ ብቻ ቢፈለግ ኖሮ ብዙ የሚያነፋርቁ ነገሮች አሉ፣ ብዙ ቪው እና ላይክ እና ሰብስክራይብ የሚያስገኙ። ግን እሱ አይደለም ዓላማ፣ እንደነሱ መሄድ አይደለም። ይሄ የልመና ቻናል አይደለም የመነፋረቂ ቻናል አይደለም። ትውልዳችን የምንሰራበት ቻናሉ ነው። በሕይወት እስካለሁኝ ድረስ መድኃኒዓለም እስከፈቀደ ድረስ ትውልዴን በገባይ መጠን ሰራዋለሁ። አይ አም ኖት ፐርፌክት አይ ኖ፣ እናንተም ፐርፌክት እንድትሆኑ አይደለም። እኔ ግን በገባይ መጠን፣ እኔ በተሰራውበት መጠን፣ እኔ ውስጥ ባለው ወኔ፣ እኔ ውስጥ ባለው ኢነርጂ ድራይቭ መጠን አጋራለሁ። አንተ የምትሰማኝ ደግሞ ከኔ አስር እጥፍ እንድትሻል ሱዛት፣ ከኔ አስር እጥፍ ተሽለ ለልጆች ለሀገር ለቤተሰብ ለወገን እንድትሆን መነፋረቅ ጀብድ አይደለም፣ ዘመናዊነት አይደለም። ዘመናዊ የሚባለው ይሄ አይደለም። ስለዚህ ዘመኑን የዋጀ ዘመኑን የዋጀ አካሄድ እንዴ ዘመናዊ ሆነናል። ዘመናዊ ኑን ሲባል ዘመኑ የደረሰበት ስልጣኔ፣ ቴክኖሎጂ ሊሆን ይችላል። ነገር ግን ማንነትን መፋቅ አይደለም። ተፈጥሯዊ ማንነታችንን፣ ወንድነት ተፈጥሯችንን፣ አባታችንን የሰጠንን ወንድነት ተፈጥሯችንን ፍቀን ሴት መሆን ማማር አይደለም። ሴት መሆን መፈልግ መቻላል አይደለም። እሱ የሰጠን ወንድነት ኩን ያሰራናል ብሎ አጉል መመጻደቅ፣ በእብሪት ውስጥ መውደቅ አይደለም። የሴትነት ተፈጥሮ የሴትነት ጠባይ ባህሪ፣ እሱ ቅድስና የሚያሰራ ነው ተብሎ እሱን መስበክ አይደለም በአውደ መረትና በዩትዩብ ዘመናዊነት፣ ይህ አይደለም። ዘመኑን የዋጀ ትምህርት ማለት ይሄ አይደለም። ዘመኑን የዋጀ የቅድመ ጋብቻ ትምህርትም ሆነ የትዳር ትምህርት ማለትም የማማከር ጥበብም ይሄ አይደለም። ስለዚህ ለረጅም ዘመናት የመጣንበት ትውፊት አለ። ለረጅም ዘመናት የመጣንበት መንገድ አለ። ያንን ከአባቶቻችን የተቀበልነውን የተቀባበልነውን ይህንን ሲቪላይዜሽን የሰጠን የሰው ልጅ ስልጣኔ በኢትዮጵያ ውስጥ የነበረውን በእኛ ሀገር ውስጥ የነበረውን የመከባበሩ፣ የመዋደዱ፣ የመፋቀሩ፣ በኢትዮጵያዊነታችን የመኩራቱ ምንም እንኳን የሚበላ የሚላስ የሚቀመስ ጠፋ በተባለበት ሰዓት እንኳን ኢትዮጵያዊ ሰውነታዊ፣ ሰብዓዊ ክብራችንን ሳንጥል የመገኘታችን ነገር እሱን ጠብቆ መቀጠል ነው። እሱን ጠብቀን ማስቀጠል አለብን። ፎቅ ላይ ስለወጣን መኪና ስነለጣን ወይም ደግሞ ኤአይ ቴክኖሎጂ ስለተጠቀምን ወይም ደግሞ ሌሎችም ጋጀቶችን ስለያዝን ያ የሚሸረሸርበት ምክንያት የለም። እሱን ጠብቀን ማስቀጠል አለብን። እሱን ጠብቆ ያስቀጠለ እስከ አሁኗ ሰዓት እስከ አሁኗ ጊዜ እስከ አሁኗ ዘመን ደግሞ ያቆየው አባታዊ ሥርዓት ነው። አባታዊ አስተዳደር ነው። ከአባታችን የተቀበልነው ሕግና ሥርዓትን ግድ የሚለው ንጽሕናና ቅድስናን ግድ የሚለው ከዚህ ነገር ተለዩ ይሄ ነገር አያስፈልግም የሚለው ለዘር የሚጠነቀቀው ያ አባታዊ ስርዓት ነው። ያ ፓትሪያርካልየሆነ ሲስተም ነው። ያ አባወራዊ ስርዓት ነው። አባወራ ቻናላችን እንግዲህ እንዲያንሰራራ የምናደርገው ለማድረግ የምንሞክረው ዋጋ የምንከፍለው እሱን ለማምጣት ነው። እሱን ለማምጣት ነው። ትላንትና በንጽህና በቅድስና ይኖሩበት የነበረውን ንጉስም፣ ቅዱስም፣ ኃይለኛም ጀግናም የሆኑበት የነበረውን አባቶቻችን ማለት ነው። እሱን ለማምጣት ነው። አይቻልም ወይ? ይቻላል። አፊ ሞልቼ እንደሚቻል እነግራቸዋለሁ። አይቻለም፣ የሚል ሰው እንደሚቻል ለማሳየት ለሱ ምዳክረው ነገር የለም። ማሳየው የራሱ ጉዳይ ነው። አይቻለም የሚል ሰው እዚህ ላይ እዚህ ቻናል ላይ ጊዜውን ማጥፋት አይጠበቅበትም። ምክንያቱም አስቀድሞ ተስፋ የቆረጠ በራሱም ሆነ በአባቱ አቅም ላይ ተስፋ የቆረጠ ነው። ኃይሉን የተጠራጠረ ሰው ነው። የካደ ሰው ነው። እሱን አንፈልገውም። ግን እንደሚቻል እርግጠኛ ነኝ። ሙሉ እምነት አለኝ። እነዛን የሚችሉ ሰዎች የሚችሉ ሰዎች ሳይሆን ፈቃደኛ የሆኑ ሰዎች ቆራጥ የሆኑ ሰዎች ፈልጎ የማግኘት ስራ ነው እንጂ። ስለዚህ እኛ ዘመናዊነትን በአዲስ መልክ እንቃኘዋለን ማለት ነው። በአዲስ መልክ እንቀርጸዋለን ማለት ነው። ዘመናዊነትን አባቶቻችንን የሰጡንን ባህል፣ ወግ፣ ትውፊት፣ ሃይማኖት፣ አምልኮተ እግዚአብሔር ሌላውንም ጀግንነቱንም፣ ቅድስናውንም፣ ንጽህናውንም እሱን ሁሉ በዚህ በዘመናዊ መልክ ከመኖር ጊዜውን በዋጀ ጊዜ ውስጥ ጊዜውን ባካተተ መልከ መኖር እሱን ሳይጥሉ እሱን ሳይንቁ እሱን ሳይገፉ እሱን ይዞ እሱን ይዞ ዘመኑን ማሳለፍ። ዘመን ኃላፊ ነው። ሌላ ዘመን ይመጣል። ዘመኑን እናሳልፈዋለን፣ ለልጆቻችንም ያንን እንሰጣቸዋለን። ከዚህ በተቃራኒው የሚመክሩ ደግሞ ማናቸውም ቢሆኑ በተቃራኒው የሚሰሩትን ሥራ እየገለጥን ለልጆቻችን እናስረዳቸዋለን። ምንም እንኳን የሃይማኖት አባት ነን ሊቀ ሊቃውንት ነን የተማር ነን ማስተሬት እና ዶክትሬት የያዝነን ባለስልጣን ነን መሳሪያ በእጃችን ታጥቀናል ቢሉም እንነግራቸዋለን። እሱን በመንገርም ደግሞ እናልፋለን። የሚያስፈራ ነገር የለም። አባቶቻችን በዛ የመጡት ያመጡንም ያንን ሥርዓቱን ያንን ትውፊቱን ያንን እሴቱን ያንን ባህሉን ያቀበሉን በመፈርጠጥ አይደለም። ባሉበት ቦታ ባሉት በተናገሩት ቃል ቆሞ በመገኘትና በማለፍ ነው ለዛ ቃል ታማኝ ሆነው እንጂ እየፈረጠጡ አይደለም። ስለዚህ ዘመናዊነት ስንል ወንድም አለም ምን ማለት እንደሆነ አሁን ላይ ዘመናዊነት እየተባለ የሚነገረው ነገር ምን ለማለት ፈልገው ነው ብለህ ቁም ብለህ መርምር። እንዳው ዘመኑ የዋጀ ዘመናዊ፣ ዘመኑን የዋጀ ትምህርት፣ ዘመኑን የዋጀ እንደዚህ ሲሉ ዝም ብላ ትስማቸው። ብዙዎች ወዳደሮች ናቸው፣ ብዙዎች አስመሳዮች ናቸው፣ ብዙዎች በገንዘብ የተገዙ ደላላዎች ናቸው። የትውልድ ደላላ የትውልዱን ለጠላት ለመሸጥ ያስማሙ ጨርሷል። አስማምተው ተፈራርሞ ጨርሷል። እነሱ ግን የትም አይሄዱም። እግዚአብሔር ይስቅባቸዋል። የትም አይሄዱም። ራሳቸው በጠመዱት ወጥመድ እራሳቸው ይወድቁበታል። እንደርስባቸዋለን። ቀስ እያለን ቀስ እያለን እንደርስባቸዋለን። የዚህ የአባወራ ቻናል ታዲያ ያንን ያንን እናትና አባቶቻችን አያት ቅድመ አያቶቻችን ያወረሱንን ኢትዮጵያ የምትታወቅበትን በዓለም የምትታወቅበትን ኢትዮጵያዊነት ማንነት ኩሩ የሆነ ኢትዮጵያዊ ማንነት ማምጣት ወደ ትውልድ ጉያ መመለስ ነው። በተለይ ደግሞ በወንዶቻችን ዘንድ እየጠፋ የመጣውን ወንዳ ወንድነት አባታቸው የሰጠውን የሰጣቸውን ወንድነት መክሊቱን ወደ ጉያቸው ወደ በብታቸው መመለስ ነው። ሶዛት እነሱ ሰልጥነውበት በዛ በተፈጥሯቸው ላይ ሰልጥነውበት በልጽገውበት ሰላሳ ስልሳ መቶ ፍሬ አፈርተው ሚስታቸውን፣ ልጆቻቸውን፣ ማህበረሰባቸውን፣ ቤተክርስቲያናቸውን፣ ሀገራቸውን ይጠቅሙበታል። ያ ትላንት የተኖረውን በአያት በቅድመ አያቶቻቸው ዘንድ ሲታወቁበት የነበረውን ማንነት እነሱ ደግሞ ተላብሰውበት ይገለጣሉ፣ ለብሰውት ይገለጣሉ። መቼ ይሆናል? ሁኬርስ እኔ ካለፍኩ ከሃምሳ ዓመት ከመቶ ዓመት በኋላ ይሆን። ግን ፋውንዴሽኑ መሰረቱን ዛሬ ጥለኖ እናልፋለን። በለቅሶ ይሄ መሰረት አይጣልም፣ በማላዘን ለቅሶ ይሄ መሰረት አይጣልም። እንቶን የሚባለው መንግስት፣ እንቶን የሚባለው ስርዓት፣ እንቶን የሚባለው ፕሬዚዳንት፣ እንቶን የሚባለው ጠቅላይ ሚኒስትር፣ ይሄ የውጭ መንግስት ይሄ ዩቱብ ላይ ወጥቶ በማልቀስ በማልቀስ ይህንን ዘርዝሮ ለዩናይትድ ኔሽን በማስረዳት ይሄ መፍትሄ አይገኝበትም። መፍትሄው እኛ እጅ ነው፣ በዚሁ በመዳፋችን ይህንን ከአባታችን ጋር ሆነ እንሰራዋለን። አንተ በዚህ መንገድ ለመምጣት ፈቃደኛ ነ ፈቃደኛ ከሆን ካብረን እንሆናለን። ማላዘን ፈቃደ ከሆነ ማላዘን ምርጫ ከሆነ ግን ወደ ማይላዘኑ ይቻላል። ዳይ ወደዛ ወደዛ ሄድ። ያንተን ሰብስክሪፕሽን የአንተን ላይክ የአንተን ቪው ፈልጎ የመጣ ሰው የለም። ዘመናዊነት ዓለም ከበሰበሰችበት ዓለም ከጠፋችበት ዓለም ከባከነችበት መንገድ ላይ ወጥቶ አብሮ መባከን አብሮ መንጎድ አይደለም። ስለዚህ ያ የጠፋውን የአባቶቻችንን ወግ የጠፋውን የአባቶቻችን ባህል፣ ያ የጠፋውን የአባቶቻችን ስርዓት እንመልሰዋለን። ማ እኛው፣ እኛ እናማ፣ እኛ ኢትዮጵያዊ ወንዶች እንመልሰዋለን። መጀመሪያ ራሳችንን አድሰን ራሳችንን አንስተን ራሳችን በሁለት እግራችን ቆመን በልብ በሙሉነት በልበ ሙሉነት ይህን ስነ ምግባር የለሽ እየሆን የመጣን ማህበረሰብ፣ ይህ ሌብነት፣ ማጅራት መቺነት፣ ዘር ለይቶ መቧጨቅና መናከስ ተራው ማህበረሰብ ጋር አይደለም፣ ሊቃ ሊቃውንቶቹ ጋር ራሱ የሚታየውን አስመሳይነትና ሆዳደርነት ወደ መጣበት እንመልሰዋለን። ቦታው ኢትዮጵያ ውስጥ አይደለም እሱ። ዋጋ ያስከፍላል። አዎ፣ ዋጋ ያስከፍላል። ለዛ ዝግጁ ነህ? በርታልኝ ወንድማለም።